ዚህ እንደዛ አይነት አመልም ያለባቸው አይደሉም። እድገታቸው ሁሉ እያያችሁ ነው። ከእናታቸው ያለው ከትልቅ እስከ ትንሽ ከትልቅ እስከ ትንሽ አለ አባትና አለ እና ስታሳድጋቸው በጨዋ ደምብ ነው ያሳደገቻቸው። እና እሱ ሳይሆን እዚህ በአንዳንዱ ማይመለከታቸው ነገር እናት አባት ባዘጋ ፋሚሊ ባትነኩ ጥሩ ነው። በማያገባቸው ነገር ፋሚሊ አትንኩ። የሃይሚ ፋሚሊ አትንኩ። የእኛን ፋሚሊ አትንኩ። እናት አባት ክብር ካላቸው ቤተሰብ አትንኩ። በቃ አይነኩም፣ አይነኩም እነሱ የመጣባቸው ከእነሱ ጋር ጨርሱ። አይነኩም አሁን ትተዋል። ሚዲያ ላይ መጡ እነሱ እንደለመዳቸው ግን እናት አባት አትንኩ

አውቀዋል ስራ መሆኑን አውቀዋል። አውቀዋል እሷ እኮ ተናገረች። ለእኔ ያዝናችሁ ወይ እሷ አዝናችሁ አይደለም፣ ተናገሬ ተናገር ያላችሁ ፎቶ ለመዘቅዘቅ ለመሳደብ ብላለች። በቃ መልስ ሰጠቻቸው ጠንቅቃ። አው ለማንኛው፣ ከእንደዚህ አይነት ድርጊታችሁ ተቆጠቡ። በቃ ካልመሰላችሁ አለ ማየት ነው ማሳለፍ ትችላላችሁ። ወፍስዬ መሆና ነው ደስካላችሁ ላይ ናት እንዴ ሆሳብ ላይ የሆኑ እንዴ እስቲ እናያቸው። እናንተ ማናት? ወፍሴ ማናት? ሸር እያረኩ አለች። ንግስቷም ነበሩ እኮ አንድ ላይ ወላቸውም ኮፒሊንክ እናረገዋለን አይመጣም። ኮፒሊንክ ይሆናል ግን ምንድን መሰለሽ ኮፒሊንክ እናረገዋለን እና እስኪ ይግቡና የሚሉትን ይበሉ። እኔ አሁን እኮ ብዙ ነገር አስብኩ። አሁን ምን ትልኛለሽ? ያልቀየራችሁን አመሰለ ወጣ ልጅ ያልቀየረው ናት ይወጣችሁ መቀየር አልቻላች መሰለኝ። ምን ብላ ነው? እኔ አሁን እጄ መጣው በር ልከፍት እጄ። ምን ብላ ነው ጁዲ? ምን አደረጋችኋለች? አቤት፣ ያምራል እናንተ። እስቲ ባንድ እናድርግ። እህት ቀይር፣ አንቺ ባንድ እናድርግ። ና ያ የእኛ መለያችን ነው። ተይ እንዳይቀየር። ይሄ ነው ነው። ማለት በቃ ራሴ በውስጥ ካልሆንኩ በስተቀር ሚን የትኛው ናት ነው የሚለው እና የእኛ ቤት መለያችን አንቺ እንዳትቀይሪ አንቺ እንዳትቀይሪ እኛን። አዎ ይሁን በቃ። ቀይራችሁ ያምር ነበር ለምን?

ሳሳዝን ወይ፣ ለምን ቀይራ መጣ ያሚና ገስ በአንዴ ቀይራን መጣችም። ዋው አሁን ደስ ይላል። እንደዚህ መቀየር ብቻ ነው ቀይር ነበር። ለምን ደስታችሁ መቀየሩ ብቻ አይደለም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ?

አሁን ማለት ነው እስከሚታረቁ ድረስ በዚህ ፕሮፋይል አንድነታችን እናሳያለን። ሁሌም ከጎናችሁ ሆነን ያምር ነበር አርግና ስዕል፣ እኔ ብቻ። ኦብሴ የት ሄደች? እንወርድላታለን። ኦብሴ የት ሄደች? ኦብሴ ምን አልኩሽን? ያልኩሽን ብቻ ነው መልሽልኝ፣ አርግልኝና ላኪ። አይቻልም

ሲናያለን ዛሬ ደግሞ እና ክስትዬ እንዲያው እንዲ ብለዋል መሰለኝ እንዲ እና ክስትዬ መንጠራ አንቺ የምትወጃቸው በጣም ነው። እንዲ እንትን ያሉት፣ ኧረ ወዲያ ሰፈሩ እንዲ የበቆሎ እንትን የዲል ጎምጠላ ሆኗል። አንቺ አታውቂው፣ የገጠሩን የገጠር ሰው የገጠር ሰው ሀይ በረኝ ሴተት ያላችሁት የገጠሮቹ የአራድ የአራድ ያለን የምትን ሳይሆን የገጠር የገጠሩን ነው የምፈልገው አሁን። በገጠር ወሬ የለም። በከተማ ምድር አልጫ አይገመሽ ገባሽ? የዲል ጎም ጠላና የበቆሎ ጠላ እንዲ ነው።